አለም ቢክስ እባላለሁ። አሁን የምገኘው ማርለቢያ ላይ ነው። ጋኛ ጓደኛ ሲሰራ አይተን ደን ስናይ የሆነ በግ ነበር። ምን ሞክር እና በግ ምሰሩ በሬ ብታደሉ ይሻላል አለን። ከ3 ዓመት በፊት እዚያ በኋላ 3 በሬ ገዛን። በጉን ተተን ማለት ነው። አሁን አንድ በሬ በምን ገዛበት የጋን ጊዜ 3 በሬ እንገዛለን። 30 ሺ፣ 20 ሺ ነበር የጋን ጊዜ። የጋን ጊዜ ወደ 120 ሺ ነው የተነሳን። ተቀለቡ ማለት ነው። እዚያ ስንል ኑሮም እያደገ ከብትም እያደገ በያዝ ነው ልክ እየጨመረ ለነ እናበላለን ይጨምራል። እና ጥቅሙን ስናየው እኛ ዝም ብለን በቃ በጓደኛም ፉርሽካ የሚሰጠን ሰው እንደዚህ እንደዚህ ስራ እየሰራ ነው እርዱን ስንላቸው ረዱን። ዱቤ ነው የምናመጣ ቀለፈ ሽጠን እንሰጣቸዋለን። በዚያ ሶስት በሬ ስንል ወደ አምስት ወደ ስድስት ገባ። አሁን እያሰፋን ማርለቢያም ተከራየን እያሰፋን፣ ይኸው አሁን እንደዚህ በሬ ደርሰናል ማለት ነው። በዘርፉ የተሰማሩ የተለያዩ ባለሀብቶች የተደራጁ ወጣቶች እንዲሁም ግለሰቦች አሉ። እነሱን መዋይ ድጋፍ እና ክትትል እናደርግላቸዋለን። እንግዲህ እኛ የምናደርገው ከመጀመሪያ ከሳይት ሴሌክሽን ወይም ከቦታ መረጣ ይጀምራል። ምና ወደኛ መጣው ምክራግሎ ሲያገኙ ምን አይነት ቦታ ነው ያላችሁ፣ ቅድመ ዝግጅት አድርጋቸዋል ወይ የሚል ጥያቄና ቅርብ አቀርባለን። እኛም ያን ደግሞ ያው ቦታ ያላቸው ቦታቸውን ወስዶ ያሳዩናል። ደግሞ ደግሞ ቦታ ተከራይቶ የሚሰሩ የተከራይቱን ቦታ ያሳዩናል። በዚህ መሰረት ያው ቤቱ ወይም መጠለያው ባገቡ የተሰራ መሆኑ በውስጡ ደግሞ እያንዳንዳቸው መመገቢያ መጠጫ መኖሩን እናረጋግጣለን። ይህን ካየም በኋላ ወደ ስራ እንዲገቡ ድጋፍ እናደርግላቸው ነው ማለት ነው። ከዚህ አንጻር ወደ ስራ ሲገቡ እንግዲህ እኛ የምናደርግላቸው ምንድን ነው? ግዢ ላይ ሲሄዱ ምን አይነት ከብት መግዛት እንዳለባቸው የሙያ ድጋፍ እናደርግላቸው ነው። አሁን ዛሬ የዋላችሁበት ጊዮን ክላስተር ይባላል። በዚህኛው ሳይድ ደግሞ በቀበሌ 13 በተለምዶ ማርለያ ተብሎ የሚጠራው እሱ አንድ ክላስተር አለን። በላይ ዘለቀ ላይ ደግሞ በተመሳሳይ አንድ ክላስተር አለ አሮ አዲሱ መናሀሪያ ጀርባ ደግሞ አንድ ክላስተር አለ እነዚያም በክላስተር ማርለብ ያለባቸው ናቸው ከተማችን ስድስት ክፍለ ከተማ 12 የገጠር ቀበሌ ያለው ከተማ ነው በዚህ ውስጥ ከ12 የገጠር ቀበሌዎች ኦልሬዲ አንድ ብቻ ነው ማርለብ ላይ የማይሰራው እሱም ዩጋንዳ የሚባለው ነው ከዛ ውጭ ያሉት የገጠር ቀበሌዎችን በማድለብ ስራ ላይ ተሰማቶ ይሰራሉ። ወንድ 2150 አካባቢ ናቸው። ሴት ወይም አወራ 1350 አካባቢ ናቸው። ድምር 3500 አካባቢ በማድለብ ዘርፍ የተሰማሩ አሉን ማለት ነው። እነዚህ ምን ምን ያጠቃልላል? ዳልካ ከብትን ያጠቃልላል። በግና ፍየልን ጨምሮ በዚህ የተሳተፉ ሰዎች አሉ ማለት ነው። ከብቶቹን ሀገዛን አሁን ቢያንስ አንድ አራት ወር ሆኖናል። ሀገዛን ማለት ነው እና ያሉትም እነዚህ የማርለቤ ውስጥ ሰላሳ አምስት ከብቶች ናቸው እና ምስተዳደርም በእነዚህ ነው። አንድ ጓደኛ አለኝ መልካሙ ብርሃን ይባላል። አሱ ጋር ነው ለሁለት የምናደል እና ያለንበትም በማርለብ ላይ ነው። ከብቶቹንም እያያቸዋቸው አሁን እንግዲህ ሲገቡም አላያቸዋቸው እንጂ ሲገቡ ደካማ ነበሩ። አሁን ግን ለዚህ ደረጃ ደርሰዋል። የምናያቸው ከብቶች እንግዲህ ገቢያ ሂደው ሲያመጧቸው በአራት ይከፈላሉ። አንደኛ ደረጃ ከአንድ እስከ አራት ነው ደረጃ ያልሸው አንደኛ ደረጃ፣ ሁለተኛ ደረጃ፣ ሶስተኛ ደረጃ እና አራተኛ ደረጃ ብለን እንደምንከፍላቸው እነዚህ የሚደርቡት እንስሳት፣ አንደኛ ደረጃ ማለት ሙሉ ምንም ነገር የለ የተስተካከለ በጣም የሞላ ምንም አይነት የጎን አጥንት የማይታይበት ሙሉ የሆነ አንደኛ ደረጃ ይባላል። ይሄ ኦልሬዲ ደልቧል። ይህን መግዛት የለባቸው ስለሚከስሩም፣ ቱ የሚያገኙ ትርፍ የለም። ያ ቢገዛ የሚጨምረው የለውም መቀነስ ካቆየ እንትና ። ስለዚህ እሱን መግዛት የለባቸው እንላችኋለን። አራተኛ ደረጃ ማለት ደግሞ በጣም የከሳ ጎና አጥንቱ የሚታይ በጣም ከሲታ ስለሆነ እሱ ደግሞ ቢመጣ ደግሞ አሁንም አክሳሪ ይሆናል። ምክንያቱም እነሱ ተሎ ደልቦ የስጋ ጭማሪ አግኝተው ማውጣት ነው የሚጠበቅባቸው። ስለዚህ ያ ከብት ከተገዛ ምንድነው አክሳሪ ነው የሚሆኑ ሲቀሉ። ምክንያቱም የሚሰጡት መኖ ለምንድን ነው የሚያውለው ለማገገሚያ ስለሚያውለው ማለት ነው ያ አገግሞ ድኖ ለመቆየት ብዙ ጊዜ የፈጅበታል። ስለዚህ እንዲህ አይነት ከብት አራተኛ ደረጃ እና አንደኛ ደረጃ እንዳይገዙ እንመክራቸዋለን። ስለዚህ ሁለተኛ ደረጃ ላይ እና ሶስተኛ ደረጃ ላይ ያሉ ቢገዙ አዋጭ ይሆናል ማለት ነው። አሁን አንዳንዶቹ ሶስተኛ ሁለተኛ ደረጃ ይገዛሉ ተብሎ በሁለት ወሩ በሶስት ወሩ ደልቦ ለገቢያ ይውላል ማለት ነው። ሶስተኛ ደረጃ ላይ ደግሞ አሁን እንደምታዩ ሶስት ወር አራት ወር እንዲዘረግብ፣ አንዳንዴም አምስት ወር ሊቆይ ይችላል። ስለዚህ መግዛት ያለባቸው ሁለተኛ ላይ እና ሶስተኛ ላይ ያሉት እንደሆነ ይህን እንነግራቸዋለን። ስለዚህ ሲገዙ እድሜው መካከለኛ መሆን አለበት። በጣም ወጣት፣ በጣም ያረጀ መሆን የለበት። በጣም ወጣት የሆነ የምንሰጠው ምግብ ለምን ያውለዋል? አሁን ቅድም እንዳልኩት ለእድገት ያውለዋል እድገቱ ስላልጨረሰ ማለት። በጣም ያረጀ ከሆነ ደግሞ ቅድም እንዳልኩሽ በጣም የከሳ ከሚለው ጋር ይገናኛል። ያረጀው ደግሞ የምንሰጠው ምን ነው? ምን ይሆናል? መግቦ ወደ ምንፈልገው አያውለውም። ስለዚህ በጣም ያረጀና በጣም ወጣት የሆነ መግዛት ያለባቸው መካከለኛ የሆነ ነው መግዛት ያለባቸው የሚለውን እንመክራቸዋል። አንድ እንስሳ ሲገዛ አቋሙ ትልቅ የጎና ጥንቱ ሰፊ የሆነ በደምብ ስጋ የሚሸከ መሆን አለበት ማለት ነው። ሽንጣ ሆን አለበት አጥንቱ ሰፊ መሆን አለበት። ያ ምንፈልገው ምክንያቱም ለስጋ እንዲጨምር ስለሆነ እንዲህ አይነት ከብት ቢገዙ ጥሩ ነው ብለን እሱ እንመክራቸዋለን። እዚ በኋላ ጠቅሞ ስናይ አሁን ከሶስት ዓመት በኋላ ወደ ሀበር ይገባል። አሁን ዘንድሮ 30 በር ያደረግ ነው 35 በር ማለት ነው። ማደሪያቸው ይጠረጋል ሙያቸው ይጠረጋል። መኗቸው በቃተ አንድ መኖ አይደለም። ቢያንስ አሁን እዚህ ውስጥ መጋዘን ውስጥ አስር መኖ አለ የሚመቻቸው እነሱ ማለት ነው። ተልባም ይባላል፣ ጓያ አለ፣ ፉርሽካ አለ፣ ኑግ አለ፣ ሩዝ አለ፣ በቀሎ አለ። ይሄ ምንድን ነው የሚሉት እምባዝ የሚሉትም አለ። እና እኛ ገዝተን ነው ማቀነባበሪያ ቦታ የለንም እኛ አናቀነባብርም፣ ገዝተን ነው ያን ሁላ ገዝተን ነው። ታው አሁን አራት ሰዓት ላይ ይበላሉ። ማታ ደግሞ ወደ በቤ ሊገቡ ሲሉ 11 ሰዓት ላይ ይበላሉ። ጭቃ ደግሞ አሁን ሲይዛቸው ይታጥባሉ። በቃ ራሱ ባለሙያ አላቸው። አሁን እኛ ውስጥ በውስጣችን አሁን ሰባት ሰው አለ የሚያጥብም አለ የሚያበላ መንኖም የሚመጥር አለ። እኔም እራሴው እነሱ ጋር ነው ሙለቅቅ ያሉ ለምን እና በቀን በቃ ሁለት ተዚህ ይበላሉ። የሚታጠቡንም ያጥባሉ። ይህን ከገዛ በኋላ ወደ ማድለብ ከገባ በኋላ ደግሞ መኖ ያስፈልጋል። ሁለት አይነት መኖዎች አሉ። አንደኛው አሰር አልባና አሰራማ መኖ እንላቸዋለን። አሰራማ መኖ ምንላቸው? አሁን እንደምታየው ድርቆሾች፣ ጭዶች፣ ገለባዎች እነዚህ ምን ይባላሉ? አሰራማ መኖ ይባላሉ። እነዚህ አሰራማ መኖዎች የክብደታቸውን ከ2 እስከ 3 ፐርሰንት ይመገባሉ ማለት ነው። ስለዚህ አሰራማ መኖ እንደፈለገ ነው የሚሰጥ የክብደታቸውን እስከ 10 ኪሎ ግራም እስከ 1 ኪሎ ግራም ይሆነ ይችላል። ይህ ገለበው ጭዱ ድርቆሹ ምናምን በእነሱ የክብደታቸውን ነው ከ2.5 እስከ 3% ይመገባሉ። ከዚያ ውጪ ግን ሁለተኛው ዋን ነው አካል ገንቢ የምንለው ወይም ደግሞ አሰራ አልባ ይባላል። እሱ ከምንድነው የሚገኘው ከኢንዱስትሪ ተረፈ ምርቶች ናቸው። እነሱን ግን በቀን ቢያንስ ከ4 ኪሎ ግራም እስከ 6 ኪሎ ግራም ለአንድ እንስሳ መሰጠት አለበት። ምክንያቱም አካል ገንቢ ስለሆነ እሱን ያ ከምንድነው የሚገኘው የተለያዩ ናቸው። ፋጉሉ አለ፣ ፉርሽካ አለ የተመጣጠነ መንዋሉ የተለያዩ የኢንዱስትሪ ተረፈ ምርቶችን እሱን መስጠት አለበት። የተመጣጠነ ምጥን የሚባል መጥቶ ምጥን አሉ። በፋብሪካ ተመርቶ እነሱን በቀን ኪሎ ጊዜም ሊሰጣቸው ይችላል። ባለሙያም ደግሞ ይመክረናል፣ ይሄን ይሄን የተሻለ ይሆናል። እነሱም እኛም ደግሞ ከብቱም ራሱ ሲበላ ነው። በቀን አንድ ከብት እንዴት አበላሉ እናውቀዋለን። አልበላም ካለ ባለሙያ ጠርተ እናሳያለን። ባለሙያ መጥቶ ምርምሮ ወግቶ ትሄደ እንጂ ዝም ብሎ ለቀናቸው አንድ እነሱ ጋር ነው። በወር አሁን አንድ ከብት 10 ሺህ ይበል፣ ግን አሁን ጨምሯል። በፊት በርካሹ ማለት ነው በርካሹ፣ አሁን ግን 12 ሺህ 13 ሺህ ይበላል፣ በወር ከብቱ ማለት ነው። ያን ሁላ ሰርተን ነው አስበን ነውኛ የሆነ አስበን የቀለቡን አስበን የረኘውን አስበን ነው ደምረን ነው ሂሳብ የምናወጣ ማለት ነው። ያ ሁላ ተደምሮ መዝገባ አለ። በአብዛኛው እንግዲህ ወጪ የእንስሳት የሚወስደው ምንድነው፣ ሰባ ፐርሰንቱን የመኖ ወጪ ነው። ያን ወጭ የምናካከሰው ደግሞ እዚው ያሉትን ትሪት በማድረግ በማከም ስለሆነ እሱን ሙያ ድጋፍ እያደረግነ በዚህ ትርፋማ እንዲሆኑ ያው ድጋፍና እና ክትትል ምናደርግላቸው ክፉ አይን ደግ ባሕር ዳር ቆንጆች የምታዩት ማለት ነው። የተመጣጠነ ምግብ ነው ፉርሽካ ፋጉሎ የተመጠነ ምግብ ነው ማለት ነው። ታውን ተገናይቶ የሚራሱ አሉ የሚራሱም አሉ። ወዲው የሚገባል ግን ትንሽ የሚራስ ነገር አለ። እንደ በቀሉ አይነት ይራሳል እንጂ ወዲው እየገባ የሚበላ አሁን ይሄ ሁሉ የተገናኘ ነው። በሙሉ ተቀላቅሏል እዚህ በኋላ በቃ ደስ ይላል። ከብቱ እንደዚህ ሲበላ ስታይ ትደሰቻለች ሲቀየር ከብቱ ደካማ የነበረው ከብት ወደ ትልቅ ነገር ሲደርስ ትደሰቻለህ። አሁን ደረጃ ሶስት ነህ ሲገዛ መጀመሪያ ማለት ነው። አሁን ግን በቃ ደረጃ አንደኛ ነው። አበላሉንም እያየሽው ትፈሪ ትሆናለህ። በቃ በመጣ ቁጥር እነሱን ስታይ በቃ የሥራ ፍላጎት ይጨምራል። በቀን ምን ያህል ሰዓት እዚህ የማድለቢያ ቦታ ላይ ተሳልፋለ? ያው እንግዲህ እኛ ለምሳ ብቻ ነው የምሄድ እንጂ አለቅም። ያው አንዳንድ ደግሞ ነገር ሲኖር ቀለብ ለመግዛት እዳለው እንጂ እዚሁ እነሱ ጋር ነው። በሙያ በኩል ገዛ የምናገኘ በቃ ይነግሩናል፣ ተስፋ እንዳንቆርጡ ራሱ በዚህ በዚህ እከሌኮ እንደዚህ ሰርቶ እንደዚህ ተቀይሯል እኛ የምናውቀው ክሌን ታውቁታላችሁ፣ እንደዚህ እንደዚህ ነው ሲሉ፣ ለእኛም ለኛም ደስ ይለናል። እና መተው እነሱ አይዟችሁ፣ ቦታም ችግር ካላው እንሰጣችኋለን እንናገራለን ምናምን እያሉን ነው። አሁን ቦታኛ በጣም ጥረት አለ፣ ቦታ እዚያ ነው እና እነሱ በጣም ያግዙናል። እነሱ አሁን የሚሉና አንድ ከብት ስተ ሶስት ወር ነው የሚደልብ ነው የሚሉና፣ ስተ ሶስት ወር ያንም አመጋገቡንም ይነግሩናል። ይህን ይሄን አብሉ መኖ እንኳን መሬት እንዳይነካ የሆነ ነገር ሰርታችሁ እዚያ ላይ አድርጉት፣ አፈር እንዳይነካው ማለት ነው። አፈር ከነከው ለከብቱ ጤና አይሰጠውም እያለና ይነግሩናል። እኛም ስንጠራቸው ይመጣሉ። እነሱ ደግሞ የት ደረጃ ደረሳችሁ? ከብቱስ ተቀይሯል አልተቀየረም? እያሉ ይመጣሉ። እነሱ በሁለት ሰንበት፣ በዛ በሳምንትም የሚመጡበት ቀን አላቸው። ከብቱ እንዴት ነው ዛሬ? አልተቀየረም፣ የከብት ቀንሷል ይሉናል። ያውቃሉ፣ እኛ በለ እነሱ ያውቃሉ እና ይነግሩናል። ተገዝተው ሲመጡ ከሌላ ሀገር ተገዝተው የመጡ ስለሆነ ይመረመራሉ። ያ ተመርምረው፣ ምክንያቱም ችግር ካለባቸው የምንሰጣቸው ምግብ ቅድም ወጣት ነው ብለንም ወይም መካከለኛ ነው ከገዛ ነው በኋላ የውስጥ ችግር ካለበት የውስጥ ካለበት በደንብ ስለማይመገብ መጀመሪያ ተመርምረው የውስጥ ትላትሎች ጥገኛ ህዋሶች ካሉ ዲወርቢ ይባላል። እሱ ይሰጣል። ያ ሲሰጥ የውስጥ ያሉ ትላትሎችን በደንብ ያጠፋላቸዋል። ያጠፋ ማለት የምንሰጠው ምግብ በደንብ ይመገባሉ ማለት ነው። አሁን መጀመሪያ ሲገባ ትላትል አለው ከብቱ ወዱ ያ ትላትልን እንዲወጣ የሚወጋ መርፌ አለ የሚሰጥ መድኃኒት አለ እንጂ የሚያወፍራቸው እህል ነው በቃ ስታበው ነው ያን መርፌ ወቅት። ዝም ብለቂው ደርቆ ነው የሚሞት። አጎደለባቸው ጣስ ታያቸው አታያ አታውቂያቸውም። ከፍቶች ዛሬ ራባቸው ነገ አታውቂያቸው ይሄኔ ከፍት አይደለም ነው ምንት አንዳንዶች እንደውም ይሄ በመርፊያት የደለበ ምናምን የለ ስጋው እንዲ ነው የሚሉ አሉ። በዚህ አጋጣሚ እንደውም ታዋቂ አለበት እንዲህ አይነት ነገር የለም የሚባለው ይባላል። ምንድነው መጀመሪያ በደንብ ምግብ እንዲመገቡ ውስጥ ያለውን ጥገኛ ለማጥፋት ዲወርም ይደረጋሉ። ከዚያ በኋላ ምን ሰጣቸው እንትላሉ ይወፍራሉ። ከዛ በኋላ ግን ችግር ከገጠመ ያው እነሱም ሪፖርተር ይላሉ። እነኛም በየወሩ በየ15 ቀኑ እንጎብኛቸዋለን። በአመታውን ሁለት ዜ የሚደርስ ከፍት አለ ኮርማ ማለት ነው። እነዚህ ደግሞ አሁን እንትኖቹ ደግሞ ትንሽ ዘየት ይላሉ። የጮባ የቁርጥ ቤቶች ብዙ ጊዜ ይወስዳሉ። ግን ኮርማ ደግሞ አሁን በአመት ሁለት ጊዜ ታደርሻለች የገንዳ እንሸጣለን፣ የተንሳይ እንሸጣለን። እስከ ስድስት ወር የሚቆዩ አሉ፣ እስከ ሶስት ወር የሚቆዩ አሉ። እስከ ስድስት ወር በቆየ ቁጥር የስጋ መሸከም አቅማቸው እየጨመረ፣ የመመገብ አቅማቸው እየቀነሰ፣ የመወፈር መጠናቸው እየጨመረ፣ የጮማ እንተናቸው እየጨመረ ነው የሚሄደው። መሀል ላይ ሲሆኑ ግን የጮማ መጠናቸው ይበዛና ሊን የምንለው ወይም ቀይ ስጋ የምንለው በጣም የሚቀንስበት ሁኔታ ምንቸገርበት ሁኔታ አለ። የቆየ ሲሄድ ግን ምግብ ስለሚቀንሱ ያላቸውን ጮማ ስለሚጠቀሙት ለምግብነት ወደ ሊልነት እየመጣ ምግባቸውን ቀንሰው ግን ክብደት የሚጨምሩበት ወይም የስጋ መጠናቸውን የሚጨምሩበት ሁኔታ አለ። ሶስት ወር ላይ የሚደርሱት ደግሞ ያው መደበኛ አድላቢ የምንለው አራት ደረጃዎች አሉ የማርለብ ማለት ነው ደረጃን ደረጃ ደረጃ ሁለት ደረጃ አራት የምንላቸው አሉ ደረጃ አንድ ሁለት ደረሱ ማለት እነዚህ በሬዎች በጣም ፊኒሺንግ ላይ ደርሰዋል ማለት ነው። ደረጃ ሶስት ደረጃ አራት ያሉት ደረጃ አራት ደረጃ ሶስት ያሉት ደግሞ ገና በመርለብ ላይ ናቸው። ደረጃ ሶስት ላይ ስንደርስ ግን እኛ ለእንትን የምንጠቀማቸው፣ ለቄራ የምንጠቀማቸው እና እንስንስ ባሉ ካፌና ሬስቶራንቶች የምንጠቀማቸው ናቸው። በተርኖበሩ ስንወስድ በየሶስት ወሩ እያደለው ቢወጡ ተጠቃሚ ይሆናሉ ለገበያ መንገላትም ሌላ በሬ ለማስመጣት ቶሎ ቶሎ የሚያስወጣሉ። ከከተማችን ኗሪ እስከ አዲስ አበባ ደልበው የሚመግብ ከተማ እንደሆነ በዚሁ አጋጣሚ መግለጽ ይፈልጋል። ከብቶቹን እዚህ አይደለም የምንሸጠኛ፣ አዲስ አበባ ነው። አዲስ አበባ ደንበኙ ያሉ የስጋ ቤቶች ማለት ነው። ከብቱ ሲደርስ እነሱ ያውቃሉ። እንደውላቸዋለን፣ እነሱ የሚደውላሉ። በዚህ እንቀንጫኑ ይላሉ፣ እንጭንላቸዋለን፣ እዛ ሄዳሉ። ከብቱን ለምደውታል እነሱ ባለስጋ ቤቶች። አሁን በየ አቅጣጫ የሚገባ። የናዝሪት አለ ሐረር አለ ጅሮ አለ የጎጃም ከፍታ አለ አይደል? እነሱ ያውቁታል። እና ይሄን የሚበለው ስለሚያውቁ ይሄን ብታበሉት ከብቱ ከውቱ እንደዚህ ውሎ ይጮማል። ስጋው የተለያየ ነው የሚሆነው፣ እንደዚህ ይሆናል። ይሄን መግ እነሱ የሚያስተምሩላል። እነሱ ኮ ዘንድሮ አይተው ከርሞ አይገዙሽ ጅል ከሆነ ማለት ነው። ዘንድሮ ጥሩ ከሆነ እነሱ ደግሞ ከርሞ ይረከቡሻል። እና እኛ አዲስ አበባ ነው እንጂ ሻዚሽ አዲስ አበባ የለም አይ ሰው የሚፈልገው ይህን አይፈልገውም። ሰው ሰው የሚፈልገው እንደ አሁን ወይፈን ነገር የለም ትናንሽ ከብት ነው የሚፈልግ እንጂ 300 ሺ 200 ሺ አውጥቶ አይገዛም ለስጋ ቤት ነው። እዚያ ያለ ስጋ ቤትም ስለሌለ የሚረከበንም የለም። ሰው አሁን እዚህ ቦታ ላይ አሁን ስጋ ስንት ነው የሚሸጥ እዚያ ቦታ ላይ ስንት ነው ስጋ የሚሸጥ እና ሰው አያዋጠውም። እዚህ ትስስሩም የለንም አቅሙም ስለሌለ አይገዙንም እነሱ አዲስ አበባ ግን የተሻለ ተሻለ ሰው ዋጋ ስለሚሸጡ እነሱ ይገዙናል እኛም ደግሞ ለፍተን ጥቅም እንፈልጋለን። የገበያ ትስስር ምንድነው? አሁን ትንሽ እንትን ነው እንጂ በፊት አሁን እስከ ሱዳን ድረስ ይሸጡ ነበር። ኤክስፖርት አለ፣ ኳራንቲን ሁሉ ምርመራ አድርገን ሱዳን ይሸጣሉ። አሁን እንግዲህ እንደምታየው ከጸጥታው አንጻር ወደ ሱዳን መሄድ አይቻልም። እንግዲህ አልፎ አልፎ ወደ አዲስ አበባ አሁን መታገቶች አሉ። በዚህ ምክንያት የገቢያ እጥረቱ አለ። ነገር ግን በተገኘው ክፍተት አዲስ አበባ አሁን ይሸጣሉ። አሁን እነ ማራለምም፣ እነ ደር፣ እነ ሙልጌታም የተለያዩ አሉ ወደ አዲስ አበባ ሌላ ቦታ ውስጥ የሚሸጡ ማለት ነው። አብዛኛው ግን ባህር ዳር ሰፊ ስለሆነ ባህር ዳር ላይ አመቱ ሙሉ ገቢያ ስላለ ያን ያህል ብዙም አይቸገሩም። ግን እነዚሁ ምንድን ነው በጣም ወደ ውጭ ወደ አዲስ አበባም ወደ ሱዳንም ኤክስፖርት የሚያደርጉ ሰዎች ናቸው። ትንሽ የተቸገሩ ከወቅቱ አንጻር እና የገቢያ ትስስር እንግዲህ የገቢያ ትስስር በሙያ እኛ ባይኖርም፣ እኛ በተገኙ አጋጣሚ እናገናኛለን። ኢቨን ከሚገርምሽ አሁን እነዚህ ከብቶች የምታያቸው አሁን ባለፈው ከአዲስ አበባ መጡ፣ አንድ ባለሀብት አግኝቼ ነበር። እና እነዚህ ከብት ወስዶ የሚሸጣቸው ምንድነው የሐረር ሰንጋ፣ የጅሩ ሰንጋ ብሎ የሚሸጣቸው ምንድነው በጣም ምርጥ ናቸው። እኛ ሰንጋዎች ተፈላጊ ናቸው። ነገር ግን ፓተንት የራሱ ስም ስለሌላቸው ከዚህ ወስደን ምንሸጣቸው እንዲህ ብለን ነው። የባህር ዳር አንልም። አሁን አቅጣጫም ተቀምጧል። የክልሉ መንግስትም ባለፈው ጉብኝት ነበረ መተው እንትን ሲሉ የእኛ በሬዎች ሂደው አዲስ አበባ ከደረሱ በኋላ የሐረር ሰንጋ ተብለው የሚሸጡ ከሆነ ለምን የባህር ዳር ሰንጋ የሚል ብር ቦርድ አናወጣም፣ የሚል እሱ አሁን ኦልሬዲ ፕሮሰሱ የተጀመረበት ሁኔታ አለ። የገበያ ትስስር እስካሁን የኔ ያህል ችግር የለብንም። እንደ ከተማችን በሬ ከሌላ አካባቢ ገዝቶ ለማምጣት የመንገዱ የሰላም ጉዳይ ፈተና መሆን ከዚህም ደግሞ ወደ አዲስ አበባ ለመውሰድ የሰላም ጉዳይ እሷ አንድ ችግር፣ በከፍተኛ በዛ የተሰማሩት ማለት ነው። የግባት ማጥር ካልሆነ በስተቀር የገበያ ችግር አሁን በዚህም በዚህም ማርለቡ ላይ ችግር የለብን። ራሳቸውም ትስስር አለ። ችግር ገጥሞናል ቢሉም እኛ አሁን ነጋዴዎች በርካታ ነጋዴ ስላለ አሁን ያን ያህል ማርለ ብለህ የገቢያ ችግር ያን ያህል ጎልቶ የወጣ ነገር ችግር የሚሆነበት ነገር የለም። ክፉ አይንካሽ፣ ደግ ደግሽን እንስማ። የኛን ባሕር ዳርዋ ቆንጆች ከተማ ራሴን ማስተዳድረው አሁን ልጆቼንም ሆነ ምንም ማስተዳድረው በበሬ ስራ ነው። በዚህ በማር ለም አለ እንጂ ሌላ ገቢ የለኝ፣ በዚህ ነው። ሶስት ልጅ አለኝ። በዚህ ውስጥ ደግሞ ወደ ሰባት ልጅ የሚሰራ አለ እና እሱም በዚሁ ነው። በቃ ምንስተዳድ ያለ ስራ እድል ፈጠራ ዘርፉ ብቻውን የሚሰራ ዘርፍ አይደለም። መኖ የሚያመጣ ሌላ ይኖራል፣ የጽዳጅ የሚያነሳ ሌላ ይኖራል፣ የሚንከባከብ ሌላ ይኖራል። ግዥ የሚገዘው ሰውዬው ቢሆን ወይም ወይ ባለቤቶቹ ቢሆኑ፣ እነዚህ የግድ ያለ ስራ ጥበቃ ይኖራል። በቃ ሚኒመሙ ሶስት፣ ማክሲመሙ ደግሞ እንደው በጣም ባናጋን ነው ሰባት የስራ ዕድል ይፈጥራል ማለት ነው። ወደ ገጠር ደግሞ ብንወስደው ሁለት ማክሲም ሚኒመም ቢወስድ ወደ ከተማስ አስር ብናደርገው ወደ አማካይ ብናመጣው ሚኒመም ሁለት ሲደመር ሰባት ብናደርግ ሁለቱ ዘጠኝ ይመጣ ስናካፍለው ለሁለት ኦልሞስት አራት የስራ ዕድል አራት ነጥብ አምስት ይመጣ አራት የስራ ዕድል ብንፈጥር አራት ሲባዛ በ3500 በቋሚና በጊዜያዊ ይህን ያህል የስራ ዕድል ይፈጠራል ማለት ነው። እንስሳት ማድለብ አሁን ብዙ ነገር ብዙ ትግል ያስፈልገዋል። አዚ አሁን ጭነን ስንመጣ መንገድ ላይ አደጋለ ከብትም ደግሞ ይሞታል፣ መኪና ላይ ማለት ነው። ጭነን ስንመጣ ከበረሃኑ ምንገዘው ከብቱ ዳንሻ ማለት ነው። ነጋ ጊዜውም ብዙ ከብት ይሞታል፣ ከብትም ስትገዥ ይጠፋብሻል። ያንን ሁላ ተቋቁመን ነው ከዚህ ላይ ሁን ስሰሪ፣ በጣም በጣም ያስቸግራል። የቦታ ችግር አለ፣ የቀለብ ችግር አለ። ከብቱም ደግሞ ሰው አልዋ አይውልም። እና ብዙ ነገር አለ ብዙ ድካም አለው። ዝም ብሎ አይደለም። እስተ ሁለት ካምሳ ይሸጣል ከዚህ ማለት ነው። ትልቁ ከብት አትራፊ ነው ማለት እንችላለን። አትራፊ ነው፣ በደንብ አትራፊ ነው። ወጣቱ ራሷ አሁን እዚህ ይመጣል። አሁን ወጣቱ እንዴት አድርገን የምታበላ እንዴት ነው የሚቀየር ልከብቱ እያለ ወጣቱ ይመጣል ለማየት ማለት ነው። ተማሪ ራሱ ያያል እና እኔ አልከለክላቸውም። ው እንደዚህ ነው፣ እኛም እንደዚህ እያደረግን ነው የምንሰራ ታግለን ነው ነው የምላቸው እና አዋጭ አስቸጋሪማ የቦታ ችግር ነው። የቦታ ችግርም አለ ግዳፍም ደግሞ አሁን እንደ ብድር እንኳን ቢለቀቅ ማንኛውም ሰው መስራት ይችላል። አሁን ቁጭ ብሎ ወጣት አለኩ ዝም ብሎ እጁ እንዲችሎ ያው ገንዘባቶ ወይም ደግሞ ቦታ የተቀመጠ ሰው ለመስራት ጉልበት ያለው ሰው ማለት ነው ወጣት ሞልቷለሁ። ግን እንደዚያ ቢታገዝ ቦታም አሁን ለሁሉም ቢሰጠው ይሰራል። ግን ቦታ ከሌለ እነዚህን ከብቶ የምናደርጋቸዋል። ቦታ ሲኖርሽ ነው ሁሉን ነገር ከፍ ብለሽ ለማደግ የምትች ቦታ ሲኖር ነው አሁን ዘንድሮ አሁን እነዚህና ሰሬ ከሆነ ከርሞ ሁለት መቶ ላድርግ ያላ ምን አምላ አርጓል። የለ ላይ ይሆናል። ቦታ የለም። አሁን ያለንበት ይሄ ሞያቸው ማደሪያቸው ለብቻ እዚያ መካዚን ውስጥ ነው። ያው እኛም ብዙም አይደለንም። አሁን ብዙም አርገን አልሰራ ነው፣ የሰው ቦታ ስለሆነ ሰርተሽ ነገ ለምትለቂው ብለን ዝም ብለን አለ አይደለ። እንደ አዲስ ነገር አርገን የሰራ ነው እንጂ የራሳችን ቢሆን አሁን ይሄም ይሄም ይሄን እንግዲህ እኮ ቆፈርን፣ አደራድረን ሌላ ነገር እናደርጋለን። ግን ዙረን ነገ ልንወጣ ምን እናደርገዋለን? አሁን ስምንት ሺህ እየከፈልን አሁን ደግሞ እነሱን ፈልገው አለለቀ ይችላል። ነገ አሁን ይሄ ከብት ወዲህ ሄደ ውጣ ቢልም መውጣት ቦታ ግዳፍ ቢደረግልና ለኛ በቃ የተሻለ ሞራል ነው። በቃ የተሻለ እንሰራለን። ሌላም ሰው ለትምህርት እንደ ትምህርት እንሆናለን። የወደፊት ዕቅዳችን እኛ አሁን ሰፋ አድርገን ለመስራት ነው። በቃ በይኑ ነው። ሌላም ስራም የለንም እኛ ልምዳችን ይሄ ነው እና እኛ አሁን የተሻለ በቃ ከዚህ የበለጠ ከብት አስገብተን ለመስራት ነው ፍላጎታችን። አሁን ይህ ማራ አለም ያለሽበት የቦታ ችግር አለብኝ እያለ ነው ተከራይቱን እየሰራ ያለ ነገር ግን እንዲህ አይነት ሞዴል አርቢዎችን በአመት ከመቶ እስከ 150 የሚያደልቡ ነው እንግዲህ በአመት 3 ጊዜ ያደልበው ያደልበዋል ሁለት ጊዜ የሚያደልበዋል ጊዜ የሚያደልበው በትንሹ እስከ መቶም ያደልበው አለ በአንድ ዙር ስለዚህ እነኚህን ሞዴል አርሶ አደሮች ደግሞ አሁን ከተማ አስተደደሩ ኢንሼቲቭ ወስዶ ቁርጠኛ ሆኖ ቦታ ከልሎላቸዋል በላይ ዘለቀ ክፍለ ከተማ ዘጠኝ ሄክታር መሬት ለማድለብ ተብሎ ይተለያል ይሄ በአዲስ እንትን የሚሉ ናቸው በኪራይ የሚሰሩ አሉ ተሰታቸው የሚሰሩ አሉ። በራሳቸው ቦታ የሚሰሩ አሉ። በርከት አድርገው ለሚሰሩና በግላቸው ገንብተው ለሚገቡ አሁን ገንብታቸው ገንቡ ተብሎ ምልመላ ላይነን ስራና ስልጠና እየመለመለ ነው። ወደዛ ይሄዳሉ። አቅም ኑሯቸው ዘመናዊ ከተማውን ሊመጥን የሚችል ሸር ነው። ምን ገነበው አሁን ያበራችሁበት በድሮው መንግስት ገንብቷት ወይም በነሱ አቅም በትንሽ የተገንብታ ከተማውን የሚመጥ የማርለፍ ቤት አይደለም ያለው ከችግሩ ጋር አብረን እየሰራን ምርት እናምጣ ነበር እና ወያይና ራሳችን ገንብተን እንገባለን የሚሉትን ገንብተው እንዲገቡ ቦታ እንሰጣለን። ወረዴ ስላለቀ ማለት ነው። ራሳችን ገንብተን አንገባም ለሚሉት ደግሞ እንደገና የሚታደስበት ውል እንዲታደስ እና ከዛው ላይ የሚቆዩበት ጊዜያቸው ተፈቅዱ ተነግሯቸው፣ ከዛው ላይ በመጠነኛ ወጪ ነገር ግን መልካም የሆነ ፋርም ለእይታም ጥሩ የሆነ ለማኔጅመንትም ጥሩ የሆነ ለእንስሳት ጤንነቱም ጥሩ የሆነ በዚህ መልኩ መፍትሄ እየተበጀለት ስለሆነ በዚህ መልኩ እንቀጥላለን ነው። ነገር ግን አከራይተው መንግስት ሰጥቷቸው አከራይተው የሚጠቀሙ ተከራይተው የሚሰሩ ሰዎች አከራዮች ይነጠቃሉ። ለምን? የመንግስትን መሬት ወስዶ እንዲሰራ ነው የተሰጠው እንጂ ለተመሳሳይ ዓላማ አከራይተው እንዲጠቀም ስላልተፈቀደ እነዚህ አይነቶችን ከሰው ጫንቃ ተለጥፈው የሰው ደም የሚመጡትን እነሱ ኦልሬዲ ይነጠቃሉ ማለት ነው።